ሀብትሽ ብሩኬን በጥያቄ እያጣደፈው ነው። ማለት ሱ ማለት ምንድነው ያጠፋው? ይቅርታ ማለት አለብ እያለው ነው። ሰላም ሰላም፣ ወዴ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እውነት ለመናገር ብሩኬን ምን አደረገሽ አሁን እንዴ? እንደ እሱኮ ሬዲ ነው አለ ይቅርታ ለመጠየቅ ነገሮችን በስነስርዓት ለመወያየት እና በንግግር ለመፍታት ንገሪኝ እያላት ነበረ። እና ሀብትሽ ደግሞ ላል እንዴ ጥፋት ተታውሶ ነው እንደሚነገረው የሚነገረው። በነገራችን ላይ ይሄ ልጅ ያጠፋው ጥፋት ቢኖር ማለት ነው እስካሁን ድረስ ብሩኬ ያስታውሰው ነበር። ከምሬ ነው ያጠፋው ጥፋት ስለሌለ ነው አሁን ጭንቅላቱ እየተጨናነቀ። የትኛው ጥፋት ነው? ምን አድርጌ ነው ሳላውቀው? ምን አድረግኩ? እያለ የቆጡን የባጡን እያወጣ እያወረደን ያለውና ሀብትሽ ደግሞ ማታ በቃ ዝም ብለ ይቅርታ በላት እያለ ነበር ማለት ነው። እንዴት ነው ማለት እሷስ ብትሆን ዝም ብሎ በደፈናው ይቅርታ ቢላት ትቀበለዋለች እንደ እሷ እኮ የምትፈልገው ጥፋቱን ነግሯት በቃ ይሄ ነገር ስህተት ነበር ብሎ ነገሩን እንዲወያዩበት እና ይቅርታ እንዲላት ነው የምትፈልገው። ይሄ ደግሞ በታምር ሊሆን አይችልም። አሁን ሀይሚ ጥፋተኛ ነች። በቃ በደፈናው ጥፋትህን ንገረኝ፣ ጥፋትህን ንገረኝ፣ ታውቀዋለህ እያለችው ነው። ካላወቀውስ? ልጅ ጥፋቱን ካላስታወሰውስ? በቃ እንዲሁ በደፈናው ሊቀር ነው? ዘግታው ልትሄድ ነው ማለት ነው? ስለዚህ አሁንም ቢሆን ሀብትሽ ብሩኬን ከማናገር በፊት ቅድሚያ እሷን ብታናግራት ጥሩ ነው። መፍትሄውም መረጃውም ማስረጃውም ከሷ ስላለ እና ምን ነገር አለበት ለብሩኬ ከዛ ለይቅርታው ተዘጋጅቶ ሄዶ ይቅርታ በቃ ይሄ ነገር ስተት ነበር ብሎ እንዲጠይቃት። ሲጀመር እኔ ብሩኬ ጥፋት አጠፋ ብዬ በፍጹም በፍጹም ጭንቅላቴን አላሳምነውም ማለት። በእርግጥ ብሩኬ የሰው ልጅ ነው ጥፋት ሊያጠፋ ይችላል። ግን በዚህ ያክል ደረጃ ሃይሜን የሚያስቀይማት ነገር ደግሞ በሀይሜ ላይ ያደርጋል ብዬ እኔ እምነቱ ስለሌለኝ ነው ማለት ነው። እና ምንድን ነው እያላችሁ ያላችሁት? እና ያጠፋው ነገር አለ ወይ ብለህ እንዲያስታውስ ከመጠየቅ በፊት እሷን ነው። ከአንድ ሰፈር እሆናችሁም ደግሞ ትተጣጣላችሁ እንዴ? ስልክ ዘግታ አላናግርም ብላለች ማለት ነው። ሀይኒ ችግሯ ይሄ ነው። በቃ የሆነ ነገር ሲጀመር እንደዚህ እንደ ጸብ አይነት ሲገቡ ማለት ነው፣ እንኳን ሀብትሽን እሙሽን እራሱ አታናግርም፣ እሙሽን ስልክ አታነሳላትም። ሶ ስልክ መዝጋት በጣም ነው የሚያስጠላው። ስልክ ከሌለ ደግሞ ቤት ማግኘት ይቻላል መቼም፣ ሀብትሽ ሂዶ ከሰፈሯ ከቤቷ በሩን ቆርቁሮ አያስወጣትም። እና ግን እንደምንም እንደምንም ብላችሁ አሁን ማናገር ያለባችሁ ሀይሚን ነው። ሁላችሁም ቢሆን ከብሩኬ ለምንም ሊፈረድ አይችልም። ለምን በቃ ጥፋቴን ካወቁት ችግር የለም፣ ለይቅርታ ዝግጁ ነኝ ብለዋል አደለ። ለይቅርታ የተዘጋጀ ሰው ደግሞ በዚህ ውጣ በዚህ ውረድ ሊባል አይችልም። ሃይሚን አግኝታችሁ ብታናግሯት ጥሩ ነው። እና ደግሞ እንኳን አይደለም፣ ይሄ በጣም ብዙ ነገሮች ሀይሚና ብሩኬን ለመለያየት የጫፍ ከጫፍ ላይ የደረሰ ፀብ ተጣልተው በነ ዳኒሮስ ጊዜ በነ ሶሲና ጊዜ በጣም ብዙ ነገሮች ተደራርሰው አብቅቶላቸው ቻውቻው ተባብለው እንደገና ግን ከአንድ ላይ ሆነዋል። እና ይህም ደግሞ ምንም ማለት አይደለም። ነገ መልሰው ሊገናኙ ይችላሉ። ሰው ግን ነገሮቹ ሳይረፍዱ እንደዚህ ሳይሰፋ በፊት ባጭሩ ቢቀር እንዴ ሀ ኔ ደግሞ ምንድን ነው ችግሯ? ለምን አትናገርም? በቃ መናገር አለባት። እንዲህ አንድ ሰው ግዴታ ጥፋቱን ካላወቀ በዚህን ያክል ደረጃ ይጨነቅ ማለት አይደለም። በዚህን ያክል ደረጃ እሷም ጭንቅላቷን ከምታጨናንቅ፣ ብሩኬን ጭንቅላቷን ከሚያጨናንቅ እኮ ጥፋቱን ነግራው እንዴት እንዴት ታደርጋለ በእኔ ላይ ብላ እውነቱን ነግራው እንዳዘነችበት ከዛ በኋላ ከእሱ የሚጠበቀውን ነገር ማድረግ እንጂ ይሄ የሰማችሁን ነገር ድብቅ አድርጋ ይዛ ንገረኝ ምናምን፣ ይሄ ነገር አይሆንም። ሁለቱንም ያራርቃቸዋል። ገብቷቸዋል አይደለ? እሷም እያዘነች ነው፣ እሱም ከዚህ ጋር ጥፋቴ ምንድን ነው እያለ እየተጨናነቀ ነው። እና በሀይሚና በብሩኬ ምክንያት ደግሞ የምትጣሉ ሰዎች አትጣሉ እናንተ ከኋላ ነው የምትቀሩት፣ ብያቸዋሉ ሀይሚና ብሩኬ ነጋ እንዲሆናሉ። ስለዚህ እናንተ መጣላት መሰዳደብም አይጠበቅባቸውም እኮ